እንኳን ደስ አለሽ በሎኝ። ዛሬ በጣም ደስ ብሎኛል። ትልቅ ሰርፕራይዝ አላችሁ። አብራችን ቆዩ። ላይክ ሼር ሰብስክራይብ በማድረግ ሰርፕራይዝ ምንድን ነው ገምቱ። ሲስቱካ ታናሺ የናቴ ምትክ እና መጥታ ላ ሂሌ ነው ምላችሁ። በጣም ደስ ብሎኛል ልነግራችሁ አልችልም። እና በአስራ ሁለት አመታችን ቺጩጭ አንዲች ፍሬ ልጅ ተገናኘ እላችኋለሁ። የሰው ደስታ የሚያስደስታችሁ ሰላሙ አለይኩም ወራህመቱላሂ ወበረካቱህ የተከበራችሁ ዴ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ በእንደዚህ በሚያምር ሁኔታ ቀርጸናታል። ያው በሌላ አልተቀረጸም። እኔም ደክሞኝ ነበረ በጣም ከስራ አንጻር እሷም በጣም ደክሟታል እና ያው በቃ አንድ ላይ የቤት ይቀረጻል ብለን አልቀረጽም ምንም አይነት ነገር ማለት ነው። እና ባጭሩ ይሄንን ይመስላል ወላሂ በጣም ደስ የሚል ፕሮግራም ነበረ። በጣም ደስ ብሎኛል። ለነግራቸው አልስልም። ሙሉ ቤተሰቦች እህቴን ሳገኝ ሙሉ ቤተሰቦችን ያገኘው ነው የመሰለኝ። እና ይሄንን ደስታ በእናንተን ጋራ ይስፈን የእናት የእህት ናፍቆት ያለባችሁ ወላሂ በምን በምን ቃልቋል ይለቃል ወይ እንኳን እንደነግራቸው አላውቅም። ስንት አመት ብቸኛ ሆኖ ነበር እና በጣም ደስተኛ ነኝ። እንኳን ደስ ያለሽ በሉኝ። መልካም የስራ ዘመን ብሏል። ለሲስተርም ሰላም አለይኩም ወራህመቱላሂ ወበረካቱ። ደስ ክብራችሁ የት ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት በሰላማችሁ። ዛ እንግዲህ ዛሬ ከብዙ ቀን በኋላ መጥቻለሁ። ላይክ ሼር፣ ሰብስክራይብ አድርጉ። እንግዲህ ዛሬ ደስታዬን ላካፋችሁ ነው ያው አስራ ሁለት አመት በኋላ ከሲስተር ተገናኝተናል። እንግዲህ አልሐምዱሊላህ ረቢል አለሚን